በቀን 27 8ኛ ወር 2017 ዓመተ ምህረት የሲዳማ አርሶ አደሮች ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የላኩ ደብዳቤ እንደሚከተለው ይቀርባል። ጉዳዩ አቤቱታ ስለማቅረብ ይሆናል። ከላይ በርዕሱ ለተጠቀሰው ጉዳይ እኛ አመልካቾች በሲዳማ ክልል ከሁሉም ወረዳዎች የተወጣጠን አርሶ አደሮች ስንሆን ባለን አነስተኛ የይዞታ ጥረን ግረን ልጆቻችን እና ቤተሰቦቻችን የምናስተዳድር ታታሪ ህዝቦች ስንሆን ከአባቶቻችን ጀምሮ በተለያዩ መንግስታት ጫናና በደል እየደረሰበን ተቋቁመን ለዛሬው ቀን የደረሰን ህዝቦች ነን። ምስጋና ለለውጡ መንግስትና ፓርቲው ይግባና በክልል የመደራጀት ጥያቄያችን ምላሽ አግኝቶ ከአብራካችን በወጡ ልጆች መተዳደር ከጀመረን የልማትና መልካም አስተዳደር ጥያቄያችን ምላሽ ያገኙ የሚል ተስፋ የነበረ ቢሆንም በዘመናት አይተንና ሰምተን የማናውቀው በደልና መከራ ውስጥ ሆነናል። ከዛሬ ነገ ችግሮች ይቀረፉ ይሆናል እያለን ብንጠብቅ ከመሻሻል ይልቅ የአስተዳደር አካላት በሚፈጥሩ አስተዳደራዊ ችግሮች የተነሳ የሚኖርበት ምድር ሲኦል ሆኖብናል። መከራው መቋቋም ከምንችለው በላይ ሆኖብን ለተከበሩ ጠቅላይ ሚኒስትር ይህንን አቤቱታ ለማቅረብ ተገደናል። ክብርነቶ፣ ችግሮቻችን እንደሚከተለው የምናቀርብ ሲሆን ሰምተው ምላሽ እንደሚሰጡንም በመተማመን ነው። እየደረሰብን ካሉ ዋና ዋና ችግሮች ከዚህ በታች የተዘረዘሩት ናቸው። አንድ አቅማችንን ያላገናዘበ በግድ የሚጫንብን መዋጮ፤ የክልሉ መንግስት አቅማችንን ያላገናዘበ በግዳጅ የሚጥልብን መዋጮ ቤተሰቦቻችንን ማስተዳደር እንዳንችል ከማድረጉም በላይ ለመክፈል አቅም የሌለው ታስሮ ንብረቱ ተሽጦ እንዲከፍል ስለሚደረግ የደርግ ዘመንን የሚያስንቅ መሆኑ፣ በቀበሌ አመራሪዎችና ሚሊሻዎች አማካኝ ድብደባ እየተፈጸመብን አቤት የምንልበትን በማጣታችን ይህም አሁን ያለንበትን ስርዓት እንድናማር አድርጎናል። ለእያንዳንዳችን በግዳይ ከሚጥሉብን መዋጮዎች መካከል የብልጽግና ፓርቲ ህንፃ ግንባታ መዋጮ ማዋጮ 1500 ብር፣ የፖሊስ ጽህፈት ግንባታ መዋጮ ማዋጮ 500 ብር፣ የትምህርት ቤት ግንባታ ማዋጮ 1000 ብር፣ የመጠማ መዋጮ 1ሺ 200 ብር የታጣቂ ደንብ ልብስ መዋጮ 500 ብር፣ የቀበሌ ጽህፈት ቤት ግንባታ መዋጮ 1000 ብር፣ የብልጽግና ፓርቲ ጉባኤ መዋጮ 1000 ብር፣ የአንድ ማዕከል ግንባታ መዋጮ 500 ብር፣ የእርሻ መጠቀሚያ ግብር ከ5000 እስከ 14000 ብር ድረስ እየታሰበ ስፍር ቁጥር የለውን እንድንከፍል በግድ እየተጫነብን እንገኛለን። እንደዚሁም በየትኛውን ዘመን እንደሆነ የማናቀው የማዳበሪያ ዕዳ እኛ የማናቀውና የማናምነውን እንድንከፍል እየተገደደን እየኖረን እንገኛለን። በመሆኑም የፌደራሉ መንግስት ጠልቀ በመግባት ከሚደርስብን ተገቢ ያልሆነ ጫና እንድታደገን አጥብቀን እንጠይቃለን። ሁለት የአፈር ማዳበሪያ በአግባቡና በወቅቱ የማይደርሰን መሆኑ እንደሚታወቀው፣ ባለን መሬት ምርት አምርተን ተጠቃሚ ለመሆን መሬታችን የአፈር ማዳበሪያና ምርጥ ዘር ይፈልጋል። ሆኖም ምርጥ ዘርም ሆነ የአፈር ማዳበሪያ በወቅቱና በተገቢው ስለማይደርሰን መሬታችን በሚፈልገው ልክና መጠን ምርት እየሰጠን አይደለም። ለእኛ ለአርሶ አደሮች ተብሎ የሚላክልን ግብዓት አመራሩ እየሸጠ በሚፈልገው ልክና ወቅት ስለማያደርሰን በወቅቱ ማሳችንን አርሰን በጊዜ ለመዝራት እንቸገራለን። ክቡርነትዎ፣ ይህም ችግራችንን የሚቀረፍበት መንገድ እንዲያመቻቹልን አጥብቀን እንጠይቃለን። ሶስት ሁለገብ የእሸት ቡና ህብረት ስራ ማህበራትን በሚመለከት በቀደምት አባቶቻችን የተቋቋመው የእሸት ቡና ማህበራት ገንዘብ እየተዘረፈ የሚገኝ መሆኑም በ1969 ዓ ም የህብረ ሥራ ማህበራት ማቋቋሚያ አዋጅ መሰረት የተቋቋመው የእሼት ቡና ሁለገብ ህብረ ሥራ ማህበራት በተለይም የቡና አብቃይ ወረዳዎች ሸበዴኖ፣ ዳለ፣ አለታ ወንዶ፣ ወንሾ፣ አለታ ጩኮ ዳራና በንሳ ወረዳዎች የምንገኝ አርሶአደሮች ሁለገብ ጥቅም በመስጠት ምርቶቻችንን በአቅራቢያ ለመሸጥ እና ማህበራቱን የተለያዩ የግብርና ግብአቶችን በማቅረብ አገልግሎት በመስጠት ከቡና ጊዜ የሚገኘው ትርፍ ደግሞ ለአባላቱ ባቀረቡት ኪሎግራም ልክ እየተሰጠ ችግራችንን እየቀረፉ እኛም የኢኮኖሚ ተጠቃሚ እያደረገ ቆይቷል። ክልል ከሆነ ወዲህ ግን እኛ የማህበሩ አባላት በማህበራችን የነበረን መብት ሙሉ በሙሉ ተሽሮ አመራሩ እንደፈለገ የሚበዘብዝበት እና ሀብት የሚያከማችበት ሆኗል። በያዘ ነው አመት ለብልጽግና ፓርቲ ህንፃ ግንባታ እኛ አርሶ አደሮች ከአቅማችን በላይ ሆነ መዋጮ ተጥሎብን ያለ ፍቃዳችን እያንዳንዱ ግለሰብ በነፍስ ወከብ 1500 ብር በላይ አዋተን እያለን የማህበሩ አባላት ሳናውቅና ሳንወስን ከማህበራችን 160 ሚሊዮን ብር በላይ በክልሉ አመራር ትእዛዝ ወጪ ተደርጎ በፓርቲው ስም በተከፈተው አካውንት ገቢ ተደርጓል። ይህ ህገወጥ ተግባር ስለሆነም መታረም አለበት እንላለን። በአባላት የተመሰረተ ማህበር ከአባላቱ ውሳኔ ውጪ ገንዘባችን መዝረፉ እጅጉን አሳዝኖናል። የአባላት ባለቤትነት መብት በመሻሩ ማንም አካል የማህበራችንን ሀብት እንዲዘርፍ እድል በመስጠቱም ከኮሚቴው እስከ ክልል አመራር ድረስ በተደራጀ መልኩ እየዘረፉ ይገኛሉ። በመሆኑም ከተቋቋመው ዓላማ ውጭ ከአባላት እውቅና ሳገኝ እየዘረፋ ማዕከል ሆኖ ይገኛል። ስለሆነም በሁሉም አካባቢ የሚገኝ መሰረታዊ ህብረት ስራ ማህበራት ህገ ደንቡ ተከብሮ ሁሉም ተግባር በአባላት እውቅና ብቻ እንድንቀሳቀስ እንዲደረግልን አጥብቀን ጠይቃለን። አራት መሰረታዊ የቡና ማህበራት በጋራ ያቋቋሙት የሲዳማ ቡና ዩኒየን ባለቤት አልባ መሆኑን ሲዳማ ቡና ዩኒየን የተመሰረተበት አላማ አምራች አርሶ አደሮች በመሰረታዊ ህብረት ስራ ማህበራት አማካኝነት የሚገዙትን ቡና ከማዕከላዊ ገበያ አልፎ ወደ ውጭ በመላክ በመሀል የሚኖሩ ሂደቶች በመቀነስ አርሶ አደሩ በማህበራችን በኩል ዩኔኑን አባል በመሆን የተሻለ ገቢ ለማግኘት ነበር። በእርግጥም ዩኔኑ ከተቋቋመ ወዲህ በርካታ ችግሮች ተቀርፈው ዩኔኑ ብዙ ካፕታል ባለቤት ሆኗል። ይሁንና ዩኔኑ በአሁኑ ጊዜ ከተቋቋመበት ዓላማ ስቶ በመሰረታዊ ህብረት ስራ ማህበራት የተቋቋመው መሆኑ ተረስቶ ተጠቃሚነት በሌለው ሁኔታ የክልሉ አመራርና የዩኔኑ ስራ አስካጆች የእኛ የአርሶ አደሩን ሀብት እንደፈለጉ በመዝረፍ ላይ ይገኛሉ። ለአብነትም ሁለት የዩኔኑ ምክትል ስራ አስካጆች አቶ አሸናፊ አርጋው የተባሉና አቶ ብርሃኑ ለገሰ የተባሉ ግለሰቦች የዩኔኑን ገንዘብ ዘርፈው አሜሪካ ከኮበለሉ በኋላ ተከታትሎ የሚጠይቃቸው ባለመኖሩ ቤተሰቦቻቸውን እዛው ትተው ተመልሶ ሀገር ቤት በመምጣት ዘርፎ ባካበቱት በቢሊዮን በሚቆጠር የህዝብ ገንዘብ የቡና ላኪነት ፍቃድ አውጥተው በመነገድ ላይ ናቸው። የዩኔኑ የበላይ ጠባቂ የሆነው የክልሉ አመራር ይህንን ሁሉ ግድፈት እየተመለከተም በዩኔኑ ገንዘብ ልጆቻቸውን በአሜሪካና አውሮፓ ስለሚያስተምሩላቸው፣ ጠቅላላ ወጪያቸውን ስለሚሸፍኑላቸው ለአርሶ አደሩ መብት አይጨነቁም ዞር ብሎ እየተመለከቱም አይደሉም። በመሆኑ እነዚህ የዩኔኑ ችግሮች ተቀርፈው ዩኔኑ በደንቡ መሰረት እንድንቀሳቀስ እንዲደረግልንና እስካሁን የባከነ ሀብት በገለልተኛ ኦዲት ተመርምሮ ተገቢው እርምጃ እንዲወሰድ አጥብቀን እንጠይቃለን። አምስት ፍትሃዊ የስራ እድል አለመኖር ያለንን አንጡራ ሀብት አሟጠን ያስተማርናቸው ልጆቻችን በክልሉ ፊታዊ የስራ ዕድል ስለማይፈጠር ቤት ውስጥም ጫና ሆኖብናል። ክልል ስንመሰርት ያስተማርናቸው ልጆቻችን የሥራ ዕድል ያገኛሉ የሚል ተስፋ የነበረ ቢሆንም ይህ የነበረን ተስፋ ተሟጦ ጠፍቷል። ዛሬ በክልሉ የሥራ ዕድል የሚፈጠርላቸው የባለሥልጣናት ልጆችና ከእነርሱ ጋር ቅርብርብ ያላቸው ሰዎች ልጆች ናቸው። የአርሶ አደሩ ልጆች ለፍተው ተምረው ስራ በማጣት እየተንከራተቱ ይገኛሉ። በመሆኑም በክልሉ የሰፈነው ኢፈታዊነት ተወግዶ ሁላችንም ተጠቃሚ የምንሆንበት ስርዓት እንዲሰፍን እንዲደረግልን እንጠይቃለን። በአጠቃላይ ከዚህ በላይ የተዘረዘሩ ችግሮች በጣም አንገብጋቢ ከመሆናቸው አቀረብን እንጂ በክልላችን ያለው ችግር በቀላሉ ተነግሮ የማይዘለቅ ነው። የተከበሩ ጠቅላይ ሚኒስትር ከላይ ለዘረዘርናቸው ችግሮቻችንን ተገቢውን ትኩረት አግኝተው እንድስተካከልልን እኛ አርሶ አደሮች እንደ ማንኛውም ዜጋ የልማትና የመልካም አስተዳደር ተጠቃሚ እንድንሆን ይደረግልን ዘንድ በታላቅ ትህትና እናመለክታለን። ከሰላምታ ጋር የሲዳማ ክልል አርሶ አደሮች በቀን 27 ስምንተኛ ወር 2017 ዓመተ ምህረት